ማስደስት ነገር ቢሆንም ሞት አይቀርም። እማናውቀው መቼና እንዴት የሚለው ነው። ያለን ዛሬ ብቻ ነው። ዛሬ አንዳንዴ ስንኖር የምንሞት አይመስለንም። እንዲህ አድርጌ እዛ ሂጄ ምናምን እያለን እናቀዳለን። ማቀዱ እኮ ችግር የለውም ግን መኖር ያለብን ዛሬ ብቻ እንዳለን እያሰብን ነገበኛ እጅ አደለችማ እስካሁን ያደረግኳቸው ነገሮች የግድ ሞት የመጣ ሲመስለኝ አልነበረም። ማድረግ የነበረብን ዛሬ ማድረግ ያለብንን ነገር ሁሉ ቅድሚያ መስጠት ያለብንን ነገር ሁሉ ቅድሚያ ሰጥተን ከሁሉም ሰው ጋር በፍቅር ኖረን ነው ማለፍ ያለብን። ከፍቅር የሚበልጥ በዚች ምድር ላይ ምን አለ? ደስ የማይል ነገር ቢሆንም ሞት ለማንም አይቀርም። ነገር ግን ዛሬ ኖረን ነው መሞት ያለብን፣ በፍቅር ኖረን ነው መሞት ያለብን ከፍቅር በላይ ምን አለ? ብሏል ብሩኪ። እንግዲህ በኢንስታግራሙም እንዲሁም ደግሞ በቲክቶክም ስቶሪው ላይ እንግዲህ እነዚህ ሁለት ልጆች ምን አጋጠማቸው? የዛሬውስ ካውዷል። ቤተሰቦች ምን እንደምላቸው ባላቅም እኔ ቀኑ ራሱ እንደው ቪዲዮ አለመስራት እየሞከርኩ ነበር ዝም ለማለት ማለት ማለት ነው። ለምን እዚህ ጋ እኛ እየወጣን የሆነ የሆነ ነገር ባለን ቆጠር ያው ቤተሰብም እየተረበሸ ስለሆነ ማለት ነው ኮሜንታቶች ላይም እንዲሁም ደግሞ ኦዲየንስም እየተረበሸ ስለሆነ ዝም ለማለት ሞክሬ ነበር። ግን ደግሞ አንዳንዴ ዝም ማለት ማችሉበት አጋጣሚ ያለና አሁን እዚህ ጋር ሀይሚም ሆነች ብሩኬም ሆነ ፖስት የሚያደርጉት ነገሮች አሉና እንግዲህ ትላንትና ሀይሚ የነበረች እንደዛ በቃ ስታስጨንቀን የነበረችው ጭራሽ ባስ ብሎ ቀጠሮም ቀሩ። ዛሬ ደግሞ ብሩኬ ሆኗል። በኢንስታግራሙም በቲክቶኩም ልክ ትላንትና ሀይሚ እያደረገች እንዳለችው ነገር ፖስት እያደረገ ይገኛል እና ብሩኬ ለምን ይሄን ነገር ፖስት ያደረገው አንዳንድ ልጆች እንዳላችሁኝም ለሕዝብ ለማስተማር ሊሆን ይችላል ግን ደግሞ የሌሎች የብዙዎች ግምት ደግሞ ሌላ ነው። እንግዲህ ብዙዎች እየገመታችሁ ያላችሁት እንዲሁም በውስጥ የምጠይቁኝ ያላችሁ፣ እኔ ግን አሁን እዚህ ጋር እንዲህ ነው ልላችሁ አልችልም ውዶቼ። ምክንያቱም ዛሬ ማታ እነሱ ይመጣሉ። ለዛም ነው ቀኑ ረዘመብኝ ምላችሁ ማታ መጥተው ከነሱ አፍ የምንሰማው ነገር ስላለ ወይም ደግሞ የእነሱን ሁኔታ ለማወቅ ነው ቀኑ ረዘመብኝ ዛሬ ያልኳችሁ። ስለዚህ እኔ እንዲ ነው እንዲ ነው ከምላችሁ ወይም ደግሞ ማንም ሰው በግምት የተናገረውን ነገር ከምታምኑ ይልቅ ማታ መጥተው ሁሉንም ነገር ከነሱ እንሰማለን። ደህና እንደሆኑ ጧት ነግሬያችኋለሁ። ያው ማለት ክፉ ነገር ምናምን እንዳልደረሰባቸው ሰላም እንደሆኑ ጧት ነግሬያችኋለሁ። ያው የሰማሁትም ነገር ስላለ ማለት ነው። ማለት እንግዲህ የሆነ ነገር ቢሆኑ ወይ አንደኛቸው ቢታመሙ ወይ ሀይሚ ታማ ወይ ማለት የከፋ ነገር ቢኖር የውጭ ውጭ ላይ አይታዩም ብዬ ነው። እና ውጭ ላይ ሰው እንዳያቸው ደህና እንደሆኑ እየገቡ እንደሆነ ሰምቼ አለሁኝ። ስለዚህ ዋናው ነገር አሁን ሀይሚና ብሩኬ ምን ላይ ናቸው የሚለው ነው። እነሱ ምንም ሆኑ፣ አሁን ብዙዎቻችሁ እያላችሁ ያላችሁት ፍጼንም በከባዱ እመጣብሃለሁ ብለዋለች። ብሩኬም እንደምታዩት በተደጋጋሚ ፕራንክ እያደረጋት ነበረ። እሱ ብዙ ሰው እየገመተ ያለው አሁን ሀይሚ በከባዱ ፕራንክ ልትጀምር ነው እያላችሁ ነው እና በዘቦ ይሄ ነገር እውነት ሊሆን ይችላል፣ እውነት ላይሆንም ይችላል ምክንያቱም ልክ እንዳላችሁት ለማስተማር ሊሆን ይችላል ፖስት የሚያደርጉት። ትናንትና ደግሞ የቀረቡበት ምክንያት የህክማቸውም ሊሆን ይችላል፣ እንዳልኳችሁ የቴክኒክ ብልሽት ሊሆን ይችላል፣ ኢንተርኔትም ቢውሏቸው ሊሆን ይችላል፣ እንዳላችሁት ደግሞ ፕራንክም ሊሆን ይችላል። ግን ዛሬ ብሩኬ ፖስት ያደረገው ነገር እንባዬን ሁሉ አምጥቶታል፣ እውነት ለመናገር ለምን? ትክክለኛ አባባል ስለሆነ በቃ የሰው ልጅ ዛሬን መኖር አለበት፣ ባለው ነገር ተደስቶ ባለው ነገር በፍቅር በየጊዜው ከምንባላ ከምንቧጨቅ፣ አሁን እርስ በርስ ከምንባላ ዛሬን ተፋቅረን ዛሬን ተዋደን፣ ነገ መኖራችን ያለ መኖራችን ምንም አይነት ዋስትና የለንም። ቢያንስ እንኳን ጥሩ ስራ ሰርተን ብንሞት፣ ምክንያቱም ሞት ለማንም የሚቀር ነገር የለም። ምናልባት ጊዜ ይኖራል፣ ተራ ይኖራል እንጂ ሞት ለማንም የሚቀር ነገር የለም። ማንም ሰው ድንገት እየተነሳ ነው የሞተው። ድንገት እውነቱ ልንገራችሁ። አንድ ገጠመኝ ትላንትና፣ እንደዚህ ግብብነት ምናምን ባይኖረንም አንድ እንጨት ነጋዴ ልጅ አለ እና እንጨት ጭኖ በሀይሱዚ ሙሉ ሙሉ ሙሉ ጭኗል እንጨት። ከዛ አንድ ሁለት መንገደኞች ወጣቶች መንገድ ላይ እባክህ እባክህ ብለው እግሩ ላይ ወድቀው እንደፈለጉ ታክሲና ባጃጅ ምንም ስለሌለ ያሉበት ሀገር፣ እባክህ ጉዳይ ያለን ብለው ወደ ከተማ ለመሄድ ወደ ደሴ ለመምጣት ያሳፍራቸዋል። ያ ሀይሱዚ ማለት ነው፣ እንጨቱ ላይ ከላይ ያጫናቸው። ለምነው ነው እንግዲህ ተለማምጠው እባክህ ብለውት ነው። እሱ ደግሞ እምቢ ይላል ማለት እሺ ብሎ ጫናቸው። ግን እሷ የሆነ መንገድ ላይ ሲደርሱ ሁለቱም ልጆች ከላይ የተጫኑት ሞቱ። በእውነቱ በጣም ነው የሚያሳዝነው። በጣም በጣም በጣም። እና ትናንትና በጣም ልጆቹ ማለት ይህን ነገደውን ባይናቀዋል። ልጁም የአካባቢው ሰው ሊገለው ሲረባረፍ መከላከያዎች ደርሰው እንዳዳኑት ግን ያው የት እንደደረሰ ልጁ አሁን ያለበት ቦታ እንደማይታወቅ ሰምቻለሁ። እና ህይወት እንደዚህ ናት። በቃ እኛ ማለት ሸክላዎች ነን ተሰባሪዎች ነን። ዛሬም በፍቅር እንኖራት። እንደ ፍቅር የሚያስደስት ነገር ደግሞ የለም። እና ብሩኬ ፖስት ያደረገው ነገር የበስንቴ ንግግር በጣም ነው አንጀት የሚበላው ሶ ሁላችንም፣ ማንም አንመቀኛኝ፣ እንፋቃር፣ እንዋደድ ህይወት አጭር ናት። እነዚህ ልጆች አሁን ሁለቱም ዛሬ ቀብራቸው በጣም ነው የሚያሳዝነው። እና ከዛ ደግሞ እሱ ፖስት ያደረገውንና ትናንት የሰማሁትን ነገር እንትን ስለው በቃ እንዲህ ልጅ የሚገርም አባባል ወይም ደግሞ የሆነ በቃ ውስጤ ነካኝና ዝም ማለት አልቻልኩ። እና ፈጣሪ ዛሬ ደግሞ መሽቶ ሰላም ያሰማን። ሀይ ምና ብሩኬ ፍራንክም ከሆነ ቀድመን ፍራንክ የጀመረውን ሰው ቀድመን ለመሳደብ እንዳንሞክር ዝም ብለን እናዳምጣቸው፣ እናያቸው። በተለይ በተለይ የሁለቱ ወዳጆች የሁለቱ አፍቃሪዎች ሀይሚና የብሩክ ወዳጆች ይሆናችሁ፣ ፕሊስ፣ ፕሊስ፣ ፕሊስ ገና ከመጀመራችሁ ስድብ እንዳትጀምሩ። ዝም ብለን እናያቸው። በተለቀቀ ቪዲዮ ላይ አስተያየት እንስጥበት፣ በጨዋ መልክ፣ ከስድብ ነጻ። ከዛ ውጭ ግን እንዳትሰዳደቡ አደራ፣ እንዳትሳደቡ። በቃ ይህን ፍቅራችሁን ይህን መውደዳችሁን ይህን ናፍቆታችሁን በኋላም ሲጣሉ የሚሆን ወደ ነፈሰበት አትንፈሱ። አንድ ሁኑ፣ የእውነት ወዳጅ ከሆናችሁ ማለት ነው። እና ፈጣሪ ቸሮሬን ያሰማ። ደህና ሁኑ ልኝ፣ ውዶቼ። በጣም ያዘንኩት እውነት ለመናገር በጣም አንደኛ የነሱ ጭንቀት አለ፣ ሁለተኛ ነገር ደግሞ የሰማሁት ነገር አለ። ከዛ ደግሞ አሁን የብሩኬን ፖስት ሳየው በጣም ገረመኝ።